ችን ሰብአዊ መብት በተሻለ ደረጃ የሚከበርባቸው ዜጎች መብትና ግዴታቸውን ጠንቅቀው አውቀው አክብረውና ተከብረው የሚኖሩባቸው ሀገራት በርካታ ናቸው። ማረሚያ ቤቶቻቸው ከወንጀለኛ ነፃ ስለሆኑ ለሌሎች አገልግሎቶች መጠቀም የጀመሩም አሉ። ስካንዳቪያን ካንትሪስ በተለይ ኖርዌይ ና እስር ቤቶቻቸው ልዝግ ዝግ ሆኖ የሚውሉበት ሁኔታ እንዳለ ነው አንዳንድ ትሬቸሮች የሚያሳዩትና ሀገራችንም ወንጀል ጠፍቶ ዞሮ ዞሮ አንደኛ ንቃተ ሕሊና ይፈልጋል። ለዛ ሌብል ሁሉም ወንጀል የሚጠየፍ ማህበረሰብ መፍጠር ያስፈልጋል። ከወንጀል ከተፈጸመ በኋላ ፕሬቨንት ከማድረግ በዘለን በእነኛ ሀገራት የተሻለ የሚያደርጉት ፕሬቨንሽን ላይ ነው የሚሰሩት፣ ወንጀል መከላከል ላይ። ወንጀል የሚጠየፍ ትውልድ፣ ሁሉም ሰው መብቱን እና ግዴታውን አውቆ መስመሩን አውቆ የሚኖርበት ስርዓት ከተዘረጋ የሚፈጸመው ወንጀል አይኖርም። ዘርፎር አሁን አንዱ ያንዱ መብት እያለፈ ስለሚሄድ ነው እስር ቤቶች፣ ወንጀሎች ይፈጸማሉ። ወንጀል ከተፈጸመ ደግሞ ኔሳሪ ቅጣትን፣ በተለይ ነጻነትን የሚያሳጣ ወንጀል ፈጽሞ ከተገኘ በህጉ አግባብ ተጠያቂ ይሆናል። የኢትዮጵያ ሰብአዊ መብት ኮሚሽንም በሀገሪቱ ሰብአዊ መብት እንዲከበር የተለያዩ ተግባራትን እያከናወነ ይገኛል። እንደ ብሔራዊ ሰብአዊ መብት ተቋም ኢትዮጵያ ሰብአዊ መብቶች ኮሚሽን ከተቋቋመበት አንዱ ዋናው ሰብአዊ መብት እንዲከበር መወትወት መጎትጎት ነው። ጥሰት ተፈጽሞ ሲገኝም አጥፊዎች እንዲቀጡ የመንግስት ተቋማቶች ጋር በመገናኘት ተጠያቂነት እንዲሰፍን ማድረግ ነው እንዲሁም ሰብአዊ መብት ሁሉም ሰው እንዲረዳ ሁሌ መብት ብቻ ሳይሆን ግዴታም ስላለው የኔ መኖር መብት አለኝ፣ ነገር ግን ሌሎች ደግሞ የመኖር መብታቸው እንዲረጋገጥ እኔ ግዴታ አለብኝ። የመኖር መብታቸውን ወይም ደግሞ ሌላ ሰብአዊ መብታቸው እንዳይጣስ የነሱን ሰብአዊ መብት በማየት የማያረጋቸው ድርጊቶች ሰብአዊ መብታቸው እንዳይጣስ ማድረግ ግዴታ አለብኝና ዜጎችም ሰብአዊ መብት ምንድን ነው ማን ምን አለበት ያንዳንዱ ዜጋ ምን አይነት ግዴታ አለበት የሚለውን ማስተማር እንደ ሰብአዊ መብት ተቋም ትልቁ ሚናችን ነው። ከመሰረታዊ የሰብአዊ መብቶች መካከል ይጠቀሳል፣ የነፃነት መብት። የነፃነት መብት በአጭሩ አላግባብ ከመታሰር ከመገደብ እና ነፃነትን ከመነፈግ የመጠበቅ መብት ማለት ነው። ይህ መብት እያንዳንዱ ሰው ሰው በመሆኑ ብቻ በተፈጥሮ የሚያገኘው መሰረታዊ ሰብአዊ መብት ሲሆን መንግስት ወይም ማንኛውም አካል የዜጎችን መብት ያለ አግባብ ገድቡ ሊያስቀምጥ እንደማይችል የሚያረጋግጥ መብት ነው። የነፃነት መብት ማለት ነው። የነፃነት መብት በሁለት መንገድ ሊጣስ ይችላል። በህግና ከህግ አግባብ ውጪ ሰዎች ነፃነታቸውን ሊያጡ የሚችሉበት ሁኔታ በህግ በተፈቀደ አግባብ ነው። በህግ በተፈቀደ አግባብ ነፃነታቸውን ሊያጡ የሚችሉበት እንዴት ነው ስንል፣ የመጀመሪያ የምንገኘው በወንጀል መጠርጠር ነው። በወንጀል ተጠርጥሮ ሲገኙ ለመያዝ በቂ ምክንያት፣ ለመጠርጠራቸው በቂ ምክንያት ካለ ወይም አመላካች ማስረጃ ካለ በህግ ቁጥጥር ስር ሊውሉ ይችላሉ። የመጀመሪያ በወንጀል መጠርጠር ነው። በአንድ ምክንያት ልናነሳ ምችለው። ሌላው በወንጀል ተጠርጥሮ በቁጥጥር ስር ከዋሉ በኋላ በጊዜ ቀጥሮ በስል ሊቆዩ ይችላሉ። በጊዜ ቀጥሮ ማለት ምንድን ነው? በወንጀል የተጠረጥሮ ግለሰቦች ተይዘው ፍርድ ቤት በሚቀርቡበት ጊዜና የምርመራ ክፍሉ የመርማሪ ፖሊስ ምርመራውን ለማድረግ የጠርጣሪውን በስር መቆየት የግድ የሚል ምክንያት አለኝ፣ ስለዚህ በስራ ቆይቼ የምርመራ ላድርግ ብሎ በሚጠይቅበት ጊዜ በወንጀል ስነስርዓት ህጋችን በአንቀጽ ሃምሳ ዘጠኝ ስር በተነገገው አግባብ ፍርድ ቤቱ በቂ ምክንያት አለ ተጠርጣሪው በእስር መቆየት አለበት ብሎ ካመነ ከ አንድ ቀን እስከ አስራ አራት ቀን የሚደርስ የጊዜ ቀጠሮ እንደሚፈቅድ ተደንግጎ ይገኛል በዚህ አግባብ ጊዜ ቀጠሮ ተፈቅዶ ተጠርጣሪዎች በእስር ሊቆዩ ይችሉበት አግባብ አለ ሌላው በወንጀል ጥፋተኛ ተብሎ ሲፈረድባቸው ነው አንድ ሰው በተጠረጠረበት ወንጀል በፍትህ ስርአቱ ውስጥ ክስ ቀርቦበት ከተያዘ በኋላ ክስ ቀርቦበት ጥፋተኛ ነው ተብሎ ሲወሰንበት እንቅጣት ሰርቭ ለማድረግ በስር ሊቆይ የሚችልበት አግባብ አለ። በህግ በተፈቀደው ሁኔታ በዚህ አግባብ ነው ሊቆይ የሚችለው እና በህግ ሊያቆዩ ያቆዩ የሚችሉት ቤዚካሊ እነኚህ ምክንያቶች ናቸው። አንዳንዴ ግን ሰዎች ከህግ አግባብ ውጭ የነጻነት መብታቸውን ሊያጡ የሚችሉበት አጋጣሚ አለ። ከህግ ውጭ የምንለው ግን እነኚህን በህግ የተቀመጡ አንድ ሰው ለነጻነት ሊያጣ የሚገባባቸውን የህግ ስርዓትና አሰራሮች ተላልፈው ሲታሰር ነፃነቱን ከህግ ውጭ አጣ እንላለን ማለት ነው። ሌላው ከታሰረም በኋላ በህግ ቁጥጥር ስር ከኋላ በኋላ በህግ የተቀመጡት ሰብአዊ መብቶች እና ነፃነቶቹ የሚረጋገጡበት ህገ መንግስታዊ መብቶቹ መከበር አለባቸው፣ ወይም ዲ ፕሮሰስ ኦፍ ሎ የሚባለውን ፕሮሰስ ጠብቆ ነው አንድ ሰው በቁጥጥር ስር ሊቆይ የሚገባው። ይህ ማለት በቁጥጥር ስር የዋለውን ግለሰብ እንደተያዘ የታሰረበት ምክንያት ይነገረዋል ከዛም በኋላ ለእስር የሚያበቃ ምክንያት መኖሩ ከተነገረው በኋላ በህጉ በተቀመጠው ጊዜ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት። ፍርድ ቤት ከቀረበም በኋላ በቂ ምክንያት ኖሮ በጊዜ ቀጠሮ በስር ማይቆይ ከሆነ የዋስና መለቀቅ መብት ይኖረዋል እና በዚህ አግባብ መብቶቹ ሳይከበሩ ከቀሩ በ48 ሰዓት ውስጥ ፍርድ ቤት ሳይቀርብ ከቀረ ወይም ለተራዘመ እስር የሚዳረግ ከሆነ ያለ በቂ ምክንያት ዋስና መብቱ ተነፍጎ በስር የሚቆዩ ከሆነ ይህም እንደ ህገወጥ እስር ኳሊፋይ ያደርጋል ማለት ነው። ስለዚህ እንትኑ ሪዙኑን ብቻ ሳይሆን ፕሮሰሱ ራሱ አንድን እስር ህገወጥ እስር ያደርጓል ማለት ነው። አላግባብ ነፃነት ማጣት በፍርድ ብቻ አይደለም። ምሳሌ በእገታም ምክንያት ሰው ነፃነቱን ሊያጣ ይችላል። ወይ ደግሞ እንዳይንቀሳቀስ ከአንድ ቦታ እንዳይንቀሳቀስም በተለያየ መንገድ እንዳይንቀሳቀስ ሊደረግ ይችላል። ስለዚህ ነፃነት የሚገደበው እስር ቤት በማስገባትም ብቻ አይደለም። ግታዎችም ግለሰቦች ሊሆን ይችላሉ። ሌሎች ኃይላቶችም የሚያደርጉት ግታንም ይጨምራል። አቀፍ አቀፍና ሀገራዊ ህጎችም የነጻነት መብት ከህግ አግባብ ውጪ በማንኛውም ሁኔታ ሊገረሰስ እንደማይገባ ይደነግጋሉ። ተለይም በሰብአዊ መብት ዙሪያ በቀዳሚነት የሚጠቀሰው ዩኒቨርሳል ዲክላሬሽን ኦን ሂማን ራይት ወይም ደግሞ ዩዲኤችአር የሚባለው ከሁለተኛው ዓለም ጦርነት በኋላ መንግስታት በ1945 እንግዲህ ስምምነት ያደርጉበት ሰነድ ነው። ይህ ሰነድ ወይም ደግሞ ስምምነት በአብዛኛው የሰው ልጆች ሰው በመሆናቸው ብቻ ሰው ሆነው በመፈጠራቸው ብቻ ከቀለም፣ ከዘር፣ ከፖለቲካ አመለካከት ከሌሎች ነገሮች በጸዳ መልኩ ለሁሉም ሰው የሰው ልጅ ሰብዓዊ መብት መከበር አለበት የሚል ይዘት ያለው ዝርዝር ድንጋጌዎችን የያዙ ስምምነቶች ናቸው። ኢትዮጵያም ፈራሚ ስለሆነች በዚህ ኮንቬንሽን አካሏ ነው ወይም ደግሞ የህጉ ፓርት ኤንድ ፓርስል ኦፍ ዘለው ነው የናሽናል ለዋችን ምክንያቱም የእኛ ህገ መንግስታችን አንቀጽ ዘጠኝ ንዑስ ቁጥር አራት ኢትዮጵያ የፈረመቻቸው አለም አቀፍ ስምምነቶች የሀገሪቱ የህግ አካሎች ይሆናሉ የሚል ድንጋጌ ስላለ የዩዲኤችአር የእኛም ሀገር አካል ነው ማለት ነው በቅድሚያ እንደ አለም አቀፍ ህግ ማዕቀፍ የምናየው ተባበሩ መንግስታት ድርጅት የሰብአዊ መብቶች መግለጫ ነው ወይም ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይት የሚባለው በ1948 እንደ አውሮፓውያን አቆጣጠር የወጣውን ህግ ነው የምናየው። ይህ ህግ የሁሉም የሰብአዊ መብቶች ህግጋት እናት ነው ይባላል። ሶርስ ኦፍ ኦል ሁማን ራይት ዶክመንትስ ተብሎ የሚታወቅ ነው። በዚህ ዶክመንት ላይ በአንቀጽ ሶስት ስር ማንኛውም ግለሰብ ይላል፣ እያንዳንዱ ግለሰብ በህግ ከተቀመጠው ስርዓት ውጪ የህይወት የመኖር መብት አለው የአካላዊ ደህንነት የመረጋጋት መብት ና የነጻነት መብት እንዳለው ተደንግጎ ይገኛል። በዚሁ መግለጫ ስር በአንቀጽ ዘጠኝ ስር ማንም ሰው ጎጥ ስር ሊዳረግ እንደማይገባና ለአርቢትራሪ ዲቴንሽን ክልክል ስለመሆኑ በዚሁ ሰነድ ስር ተቀምጦ ይገኛል። አገራትም ይህን መብት የማስከበር ግዴታ ያለባቸው ስለመሆኑ በዚሁ በዩኒቨርሳል ዴክላሬሽን ኦፍ ሁማን ራይትስ ዶክመንት ላይ በግልጽ ተቀምጦ ይገኛል። በዚህ ጉዳይ በጣም ገዢ የሆነው እንትን አለም አቀፍ የሲቪል ና ፖለቲካ መብቶች ኮንቬንሽን ወይም ስምምነት ነው። በአንቀጽ ዘጠኝ ላይ በግልጽ እንዲያስ እንደሚያስቀምጠው የሰው ልጅ የዘፈቀደ እስርን ይከለክላል። ሰብአዊ አያያዝ ምክንያቱም ከህግ ውጭ የሚደረግ እስር ሰብአዊ መብትን የሚጥስ ነው። ምክንያቱም ሰብአዊ የሆነ የመንቀሳቀስ መብትን የሚጥስ ተግባር ነው። ተጨማሪ ዘፈቀደ ወይም ደግሞ ከህግ አግባብ ውጪ የሚደረግ እስር ሊያስከትል የሚችለውን ኢኮኖሚያዊ ማህበራዊ፣ ና ስነ ልቦናዊ ችግር ሊያስከትል የሚችል ስለሆነ በአንቀጽ ዘጠኝ መሰረት ይከለከላል። እንደገና ደግሞ የሀገራችንም ህገ መንግስት በግልጽ በአንቀጽ 17 የሰው ልጅ በህግ አግባብ ካልሆነ በስተቀር ወይም ከሚፈቅደው ውጪ የመንቀሳቀስ መብቱ ወይም ነፃነቱ ነጻነቱ ነቱ የማይገደብ መሆኑን በግልጽ ያስቀምጣል። ከህግ አግባብ ውጪ ነፃነታቸውን የሚያጡ ዜጎች ለከፍተኛ አካላዊና ስነ ልቦናዊ ጫና ይዳረጋሉ። ተጠርጥሮም ይሁን ወንጀሉን አድርጓል ተብሎ ከተፈረዳም በኋላ ይሁን ቀላል የማይባል የስነ ልቦናም እንትኖች ይደርሱበታል። ያ ሰው ከማህበረሰቡ ራሱ በመገለሉ ራሱ ተገልሎ እዛ ጋር በመቆየቱ ራሱ የስነ ልቦና ጫና ይደርሳል። አንድ ሰው ተይዞ እንትን ካለ በኋላ ማለት ነው የታሰረው ሰውዬ ፍርሃት እና ተስፋ መቁረጥ ሁሉ ሊገጥመው ይችላል። ከዛም በኋላ በተለይ እስሩ በዘፈቀደ ፈቀደ ታስሮ የሚለቀቅ ስረኛ እንዲሰጋ ነው የሚሆነው በማህበረሰቡ ውስጥ የሚመለስበት ጊዜ ከዚህም በኋላ በቃአለፉ ይታሰራለሁ የሚል ስጋት ውስጥ እንዲገባ የሚያደርግበት ሁኔታ አለ። ተስፋ መቁረጦችን ዴቨሎፕ ያደረጋል። ዲፕሬሽን ዲፕሬሽን ውስጥ የሚገቡበት ሁኔታ አለ። ቤተሰብ ቤተሰብ ሊበተን የሚችልበት ሁኔታ አለ። ምክንያቱም እሱ በመታሰሩ ምክንያት ቤተሰቦቹ ልጆቹ ይኖሩታል። የገቢው ምንጭ ብቸኛ የገቢ ምንጭ ሊሆን ይችላል ያ ሰው የታስሮ ረጅም ጊዜ በመቆየቱ ቤተሰቡ ልጆቹ ሊበተኑ የሚችሉበት ሁኔታ አለ። ከዛም ውጪ እንደ ሀገርም ራሱን ሆነ ሰርቶ የሚያገለግል አንድ የወርኪንግ ፎርስ በመታሰሩ ምክንያት ኢኮኖሚያዊ ጫናው ከፍተኛ ነው የሚሆነው ና ዞሮ ዞሮ በህብረሰቡ ላይ የራሱ የሆነ ኢምፕሊኬሽን አለው። የህገወጡ ስሩ ምክንያት የሚመጣው ስሩ ማለት ነው ጉዳት አንድ ሰው ሲታሰር ከህግ አግባብ ውጭ ሲሆን ስነ ልቦና ይጎዳል፣ ከቤተሰቡ ይለያል በተለየ መንገድ። ስለዚህ ስነ ልቦና ይጎዳል አንዱ፣ ሁለተኛው ኢኮኖሚውን ያጣል። ምሳሌ ስራ ከነበረው ስራው በመያዙ ምክንያት ስራው ይቆማል። ስለዚህ ማህበራዊ ችግሮችም ያስከስታል። ቤተሰቦቹ ይበተናሉ፣ ኢኮኖሚ ይጎዳል። በሚታሰርበት ጊዜ አንዳንድ ጊዜ አካላዊ ጥቃቶች፣ ወሲባዊ ጥቃቶችም ይከሰታሉ ና አካላዊ ቅጥቅጣት፣ ድብደባ ሊሆን ይችላል። አላስፈላጊ ምግብ መከልከል ሊሆን ይችላል። ስለዚህ የሚታሰርበት ቦታ እንደገና ደግሞ ተገዶም ኢንፎርስ ዲስፕር ሊደረግ ይችላል፣ ወይም ተገዶ እንዳይታይ ቤተሰብ እንዳያገኘው ሊደረግ ይችላል። ና ስለዚህ ጉዳቶቹ ስነልቦና አካላዊ ጥቃቱ ቀላል አይደለም። አንድ ሰው ያለ አግባብ ከህግ ውጪ በመታሰሩ ህግ የለም ስርዓት የለም ወይም ደግሞ ፍትህ አላገኘሁም ብሎ እንዲያስብ ስነ ልቦና ጫናው ማንም አይደርስልኝም የሚል ስሜትን ያሳድራል። የዜጎችን ነጻነት ያለ አግባብ የሚያሳጡ አካላትም በህግ ተጠያቂ ይሆናሉ። ይህን በመተላለፍ አንድ የፖሊስ ሞክን አንድን ተጠርጣሪ በህግ ቁጥጥር ስር አውሎ ከተገኘ ዘን ፈቀደ ወይም ህገ ወጥ ስር ነው ህገ ወጥ ስር ከሆነ ደግሞ በወንጀል ህጋችን አንቀጽ 423 መሰረት ማንኛውም የፖሊስ አካል የሚሆን አስፈጻሚ አካል አንድን ግለሰብ ከነጻነቱን ገድቦ አላግባብ በስር እንዲቆይ ካደረገ በወንጀል ተጠያቂ መሆኑን በግልጽ ደንግጎ ይገኛል። ስለዚህ ይህንን አድርቶ የሚገኙ አካላት ላይ ፎርማል አፕሊኬሽን በማቅረብ ወንጀል ተጠያቂነትን ኢስታብሊሽ ማድረግ ይቻላል። ከዛም በዘለል ያው ፍርድ ቤት የሚቀርቡ ተጠርጣሪዎቹ አላግባብ በህጉ በተቀመጠው ጊዜ ውስጥ አልቀረብኩም ወይም አለ በቂ ምክንያት የታሰርኩት ሲል ምንድነው ፍርድ ቤቶቹ የሚያደርጉት? የመጀመሪያው እንደተባለው እስሩን ሎፉል አይደለም ህገ ወጥ ስር ነው ብሎ ካመነ ፍርድ ቤቱ ኢሚዲየትሊ ተጠርጣሪውን ከስር ሊለቀቅ ትእዛዝ ይሰጣል። ከዛ ውጪ ግን አስፈጻሚ አካላት ላይ በተለይ አላግባብ አስረው ወይ ድብደባ ፈጽሞ ከተገኙ ምርመራ እንዲደረግ ነው የሚያጠው ፍርድ ቤት። የሰብአዊ መብት ኮሚሽን ሊሆን ይችላል፣ የገለልተኛ የምርመራ አካል ወይም አቃቤ ህግ መርምሮ እንዲያመጣለት በማድረግ አላግባብ እስሩን የፈጸሙ ወይንም ሰብአዊ መብት ጥሰት የፈጸሙ አካላት ላይ ህጋዊ እርምጃ እንዲወሰድ የሚያደርግበት የህግ አሰራር አለ ማለት ነው። ሰዎችን በማገት ነጻነታቸውን የሚገፉና ገንዘብ የሚጠይቁ ወንጀለኞችንም ተጠያቂ ማድረግ ስራ እየተሰራ ነው። አንድን ግለሰብ ነጻነቱን አላግባብ ከማንኛውም ሰው መንግስት አካል የሚሆን ማንኛውም ግለሰብ የአንድን ግለሰብ መብት በመገደብ ወይም በማገት ሊያቆዩ የሚችልበት አግባብ የለም። እስራትም ከሆነ በህግ በተቀመጠው አሰራር ብቻ ነው ሊገደብ የሚችለው። ግን ከዚህ በዘለል አሁን በተጨባጭ የምናያቸው ግለሰቦች አንድ ግለሰብ አግተው በማቆየት ገንዘብ እንዲያመጡ የሚያስፈራሩበት እና ትልቅ ገንዘብ ካላመጣችሁ ግለሰብ እንገሏለን ምናምን ብለው የሚያስፈራሩበት ሁኔታ አለ። በተጨባጭም የሚገሉበት ኢቭን ግድያ ድረስ የደረሰበት ሁኔታ አለ። በተባለው ጊዜ ውስጥ ገንዘቡን ካላመጡ እስከ መገደል ድረስ ያን የታገተን ግለሰብ የሚሄድበት ሁኔታ አለ እና አጋቹን ለማስለቀቅም ከፍተኛ ገንዘብ ክፍሉ ተብሎ በተጨባጭ የሚደራደሩበት ሁኔታ አለ። በእንደዚህ ሁኔታ ላይ የሚጠረጠሩ ሰዎች ይህን አጋቾችን በተመለከተ ተይዘው በሚቀርቡበት ጊዜ በህጉ በተቀመጠው አግባብ ወንጀለኛ መቅጫ ህጉን አንቀጽ አምስት መቶ ዘጠና ስር የተቀመጠ በተቀመጠው አግባብ አጋቹ አንድን ግለሰብ ነጻነት በማሳጣት የገታ ወንጀል በመፈጸሙ በህጉ የተቀመጠው ቅጣት የሚቀጣበት ሁኔታ አለና በርካታ መዛግብት ላይ ፍርድ ቤት ቀርበው ተገቢው እርምጃ እና ቅጣት የተወሰደ ያለበት ሁኔታ አለ። ምንም እንኳን ወንጀሉ ፕሮግሬሲቭ የሆነ የመጣ ቢሆንም ይህን ወንጀል ግን በተቻለው መጠን አጋቾችን በመያዝ ተገቢው ምርመራ በማድረግ ለህግ የማቅረብ ሂደቱ የተሰራ ያለበት ሁኔታ ነው። ተጨባጭ ያዩት እንደዚህ ነገሮች የሚያደርጉ ሰዎች አንዳንድ ጊዜ ቅድም እንዳልኩ እንደ ግሩፕም ለግል ፍለጎት ተብሎ ከተቀመጡት አንዱ ሆኖ እንደዚህ አይነት ሊያደርጉ ይችላሉ። በአንድም የተቋምን ሚሊተሪ ተጠቅሞ ወይንም እዛ ተቋሙ ሰራተኛ ሳይሆኑ ሚሊታሪን በአንድም በሌላ ወይ ሰርቆ ሊሆን ይችላል፣ ወይ ተመሳሳይ ሊሆን ይችላል፣ ለብሰው ያ እንደዛ አይነት ድርጊቶችን ይፈጽማሉ። በፖሊስም ቢፈጽም ፖሊስ ሆኖ ግን ያን ነገር ድርጊት ከፈጸመ ግን ኢሚዲየትሊ የቀኝ መስመር ነው ተላልፋል ተብሎ ከስራ በአንዴ መታገድ ብቻ አይደለም፣ በወንጀል ይጠየቃል፣ በወንጀልም ጭምር ይጠየቃል ማለት ነው ያ ፖሊስ ሰብአዊ መብትን ማክበርና ማስከበር ከፍተኛ ትኩረት የሚያሻው ጉዳይ ነው። በተለይ ዜጎች ከህግ አግባብ ውጪ ነፃነታቸው እንዳያጡ በትኩረት ሊሰራ ይገባል። ህገ መንግስታችን አንቀጽ 13 ንዑስ ቁጥር አንድ ላይ ያስቀመጠው ነገር አለ በየትኛውም ደረጃ የሚገኝ የፌዴራልም ሆነ የክልል ህግ አውጪ ህግ አስፈጻሚና የዳኝነት አካላት ሰብአዊ መብቶችን የማክበርና የማስከበር ኃላፊነትና ግዴታ እንዳለባቸው ደንግጎ ይገኛል። ስለዚህ ሁሉም አካላት ግዴታ ያለባቸው ስለመሆኑ ከህገ መንግስታዊ ማዕቀፍ ውስጥ ተነስተ መናገር እንችላለን። ይህ ካለ እያንዳንዳቸው ምን ግዴታ አለባቸው? ምን አይነት ኃላፊነት አለባቸው? ስንል ከህግ አውጪው ስንነሳ የአገሪቱ ህግ አውጪው ነው ፓርላማ። ምን አይነት ኃላፊነት አለበት? ስንል የዘፈቀደ እስርን ወይም አላግባብ እስርን የሚከላከሉ ህጋዎችን የማውጣት ኃላፊነት አለበት። ይህም ያሉ ህጎችን በመፈተሽ ክፍተት ያለባቸውን ህጎች የማሟላት ኃላፊነት አለበት ብዬ አምናለሁ በተለይ በግልጽ አሎ ፉል ዲቴንሽን በተመለከተ ህገ መንግስቱ ላይ ከተቀመጠው የህገ መንግስታዊ ማዕቀፍ በዘለን በዝርዝር በዝርዝር ህጎች እንዴት ነው እነኚህ መብቶች ኢንፎርስ የሚደረጉት ኃላፊነት እስ እንዴት ነው ይህን ሰብአዊ መብት ጥሰት የፈጸሙ አካላት ላይ ምን አይነት እርምጃ ሊወሰድ ይገባል የሚለውን በዲቴይል የሚያስቀምጥ ህግ ማዕቀፍ የለንም እና በዛ ረገድ ፓርላማው ይህንን የማውጣት ኃላፊነት አለበት የሚል አቃቃም እምነት አለኝ። ሌላው የህግ አስፈጻሚው አካልም በህገ መንግስቱና በአለም አቀፍ ህጎች ላይ የተደነገጉትን ሰብዓዊ መብቶች እና የሰብአዊ መብት ድንጋጌዎችን የማክበርና የማስከበር ግዴታ አለባቸው። ይህንን በፈጸሙ አካላት ላይ ተጠያቂነትን ለማስፈን ቁርጠኝነት ሊኖራቸው ይገባል። የመብት ጥሰት የፈጸመ አካል ላይ በህጉ አግባብ ተጠያቂ የሚሆንበትን አግባብ ፖለቲካል ኮሚትመንትም ያስፈልገዋል። ብቻውን ብቻ ህጉ ውስጥ ላለ ሳይሆን በዛ ነገር ቁርጠኝነትም የሚያስፈልገው ሁኔታ ነው ያለው። ሌላው ግንዛቤ ማስጨበጥ አለባቸው፣ ለአስፈጻሚ አካላት፣ ለፖሊስ አካላት ቤዚካሊ ስለ ሰብአዊ መብት አያያዝን በተመለከተ በግልጽ ግንዛቤ ማስጨበጥ ስራ ቢሰሩ የተሻለ ይሆናል ብዬ አምናለሁ። የፍትህ አካላት የፍትህ አካላት ስንል ቤዚካሊ ፍርድ ቤትና አካባቢ ህግም እነኚህን በህገ መንግስቱና በዓለም አቀፍ ህጎች የተደነገጉ መሰረታዊ መብቶችን ሳይሸራረፉ በየቀኑ በሚሰሯቸው ስራዎች ላይ እንዲከበሩ የማድረግ ኃላፊነት አለባቸው። ዜጎች አላግባብ በእስር እንዳይቆዩ በህግ በተቀመጠው መርህ መሰረት ብቻ ዜጎች በእስር እንዲቆዩ ከዛ ውጭ ባለው ሁኔታ ላይ በህግ በተቀመጠው የዋስትና መብታቸው ተከብሮ እንዲወጡ ከዛም ውጪ ጥሰቶች ተፈጽሞ ከተገኙ ደግሞ የማያዳግም እርምጃ ወይም ትዕዛዞችን በመስጠት እነኚህን ጥሰቶች የመከላከል እና ወደ ነበረበት የመመለስ ኃላፊነት ይኖርባቸዋል ብዬ አምናለሁ። መብትና ግዴታውን አውቆ የሚንቀሳቀስ ስልጡን ማህበረሰብ መገንባት ይቻል ዘንድ በተለይ የግንዛቤ ማስጨበጥ ስራው በትኩረት ሊሰራበት ይገባል። ሰብዓዊ መብት ኮሚሽንም በተቋቋመበት አዋጅ የተሰጠው ማንዴት አለ። በዛ መሰረት በየጊዜው እስር ቤቶቹን የመጎብኘት ጎብኝቶ ሰብዓዊ መብት ሰቶች ካሉ እነኛን ሪፖርት የማድረግ ጥሰቶቹን ሪፖርት የማድረግ ኃላፊነት አለበት። ይህን በሚያደርግበት ጊዜ ጥሰቶቹ ለሚመለከተው አካል እንደ ኢንፑት ተጠቅሞ መንግስትም ማሻሻያዎችን ሊያደርግ እንደሚችልበትን እድል ይፈጥራል። የሲቪል ሶሳይቲስ እና የመገናኛ ብዙሃንም በተመሳሳይ ሁኔታ ኃላፊነት አለባቸው። እነሱም ምንድን ነው የሲቪል ሶሳይቲም ሆነ የመገናኛ ብዙሃን በማረፊያ ቤቶችም ሊሆን ይችላል በፍርድ ቤቶች በመገኘት ወይም በማረፊያ ቤቶች ያሉ ጠርጣሪዎችን በመገኘት የሚፈጸሙ ሰብዓዊ መብት ጥሰቶች ምንድን ናቸው የሚለውን በግልጽ በማስረጃ እና በመረጃ አስደግፈው ዘጋቢ ፊልሞችን፣ ዶክመንተሪዎችን በመስራት ሊሆን ይችላል ማጋለጥ መቻል አለባቸው። ሚናቸው ሊወጡ ይገባል። ይህን ሲያደርጉ ነው ጥሰቶቹም ሊቆኙ የሚገባውና ከፍተኛ ሚናና ኃላፊነት አለባቸው ብዬ አምናለሁ። የሰብአዊ መብት ቅድም እንዳልነው ሰው ሰው በመሆኑ ብቻ ፖለቲካ አመለካከትም ከምንም ከምንም ከምንም ውጭ በሆነ መልኩ መከበር ያለበት መብት ነው። ለማንኛውም የሰው ልጅ የተሰጠ ዓለም አቀፋዊ ይዘት ያለው መብት ነው። ይህ መብት መከበር ያለበት ለሁሉም ሰው ከሆነ የዚህን መብት ማስከበር ደግሞ ኃላፊነቱ አንደኛ የሁሉም ጀነራል ፐብሊክ የሁሉም ሰው ሊሆን ይገባል። ሁሉም ሰው አዌርነሱ ኖሮት ይህን የማስከበር የማክበር ኃላፊነት ሊኖርበት ግዴታ ሊኖርበት ይገባል። ከሁሉም ሰው በመቀጠል ደግሞ በተለይም በጸጥታ አካላት፣ በፖሊስ፣ በደህንነት መስሪያ ቤት ከፍ ሲልም ደግሞ በሀገር መከላከያ አካባቢ እንግዲህ በስራ አጋጣሚ ሰዎችን የመያዝ ወንጀለኞች ጥፋተኞችንም ቢሆን ይችላል የመያዝ እድል ስለሚኖር በእነዚህ አካላትም የሰብአዊ መብት ግንዛቤ ሊኖርና በዛ አግባብ ሰዎችን መብታቸውን በጠበቀ መልኩ አያያዛቸውም በአግባቡ ሊከወን ይገባል የሚል እምነት አለ። ትልቁ ስራ እዚህ ጋር ነው። አንዳንድ ጊዜ በሁለት ከፍዬ አየዋለሁ። እንደ መንግስት የመንግስታዊ እንደተጠበቀው የመንግስት ድርሻ በህጉ እንደተቀመጠ ሆኖ በህገ መንግስቱ አንቀጽ ዘጠኝ ላይ እንደተጠበቀው ሆኖ ማድረግ ያለበትን ነገር መንግስት ማድረግ ያለበትን ነገር ማድረግ አለበት። ይሄ ያለ ነው። እንደ ጸጥታ ኃይሉን አደራጅቶ የሰብአዊ መብት ጥሰትን ለመከላከል የሄደባቸው መንገዶች አሉ። ነገር ግን ከዛ ጎን ለጎን ግን እቺ ሀገር የጸጥታ ኃይሉ ወይንም የዚህ የደህንነት ተቋማት ብቻ የሁሉም ህብረተሰብ፣ የሁሉም ዜጋ፣ የሁሉም ሃይማኖት፣ የሁሉም እንትን የጋራችን ነች። የጋራ እስከሆነ ድረስ የመንግስቱ በመንግስት በኩል እንደተጠበቀ ሆኖ ሃይማኖት ተቋማት ሊሆን ይችላል እያንዳንዳቸው ሃይማኖት ተቋማት ሁሉም የድርሻ አካላት በሙሉ ይህን ነገር በመከላከል ዙሪያ በጣም ከፍተኛ ሚና መወጣት አለባቸው ብዬ አስባለሁ። የኢትዮጵያ ሰብአዊ መብት ኮሚሽን 7303 የአቤቷ መቀበያ ሆትላይን መስመር አለው። ስለዚህ ማንኛውም የሰብአዊ መብት ጥሰት ያየ ሰው በዚህ ሆትላይን 7303 ተጠቅመው አቤቷ ማቅረብ ይችላል። ስለዚህ ሁሉም ኢትዮጵያዊ እንግዲህ በህገ መንግስቱ እንደተቀመጠው የትኛውም ሰብአዊ መብት ድንጋጌዎች የማክበር፣ የማስከበር የሁሉም ዜጋ የመንግስት ብቻ ሳይሆን የሁሉም ዜጋ ኃላፊነት ስለሆነ ሰብአዊ መብት በማክበር ኢትዮጵያ ሰብአዊ መብት ኮሚሽን ሰብአዊ መብት ባህል የሆነበትን አገር መፍጠር የሚለውን ራዕዩን እንዲያሳካ በጋራ እንድንሰራ የሚል መልእክት አለኝ። ሰብአዊ መብቶችን ማክበርና የማስከበር የአንድ አካል ኃላፊነት ብቻ አይደለም። ወይ የፍርድ ቤት ወይ ፖሊስ ወይ አቃቢ ህግ ብቻ ሳይሆን የሁሉም የማህበረሰብ አካል ግዴታ ነውና ሁሉም ሰው መብቱን አውቆ ጥሰቶች በሚፈጸሙ ጊዜም ተገቢው እርምት እንዲደረግ ለሚመለከተው አካል ሊያሳውቅ የተሻለ ነው የሚል አመታለን።